አንተ ፈታ በለ ብለሻል። የጓደኝነት ጥግ ቡቡዬና ኤፋና ላየዋቸው መሰላቸው ማታ ፕ አለሽ እንዳዞሪ ሰርፕራይዝ አቤት ፍቅር ያበደ እኮ ነው። በቃ ለጓደኛቸውም እንደዚህ ስትተርፎ አቤት ደስ ሲል እንዴ! እነሱ እየተቃቀፉ አንተስ ለምን ትቀናለህ? እንዲህ አስቀኑት ቡቡዬ። ቀናሁኝ ባካችሁ፣ በቃችሁ እያለ ይማጸናል። አረ በቃችሁ፣ በቃ እኔ ደበረኝ። እናንተ ሟለችልህ ቁልብጥብጥ አርጋ ቅበጥብጥ አርጋ እያቀፈች አለ። እንዲህ ቡቡዬ፣ አንተስ ምን አስቀና? ኦማይጋ ለጨዋታ ነው። አበቢያ ያረጉኝ እኔና ሩዛ እዛ አይታችሁ። ኧረ በዚህ ጦርነት ውስጥ እንዴት ነው የሚያውረው? ቡቡዬ ተው እንጂ ምነው፣ እያወቅከው እያየኸው እንዴ? ኧረ በስመ አብ የሚገርም ነው። እስኪ የትኛው ጓደኛ ነው አበባ ገዝቶ ሚስትን ሰርፕራይዝ አድርጋት? ፍቅርን ያውቀዋለሁ። እንዴት አይነት ፍቅር ከባድ ነው ብሏል እኮ ቡብዬ፣ ለሰው የሚተርፍ ሰው። በስመ አብ ወልድ መንፈስ ቅዱስ ማታ ነው ያየሁት። ቤተሰብ አዲስ ነገር ምን እንዳለ አላቅም። ይሄን ቪዲዮ የሰራሁት ጠዋት ነው፣ ከዛ ኔት ጠፋብኝና ቆየ ሳለቀው እንዳትቀየሙኝ፣ በጣም ይቅርታ አድርጉልኝ። ሰላም፣ ጤና ይስጥልን። የኛው ወደ ቤተሰቦች እንዴት ናችሁ? ደና ናቸው፣ አላህ ወኔ ደና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። እንግዲህ ብቡዬን ሳላደንቀው ማለፍ ይከብደኛል። አይቼ እንዴት ዝምላለሁ? እንዴት ዝምላለሁ? ጋይስ አይደል እና ምን ገረመኝ መሰላችሁ? የትኛው ጓደኛ ነው አበባ ገዝተ ፍቅረኛህን ሰርፕራይዝ አድርጋት እንግዲህ ሴት ልጅ ምን ያክል እስከ ጥግ ድረስ ልቦናችን፣ እኔንም ልቀላቀል ሴት በሚለው ማለት ነው። ልቦናችን ምን ያክል በቃ የሰው ትንሽ ነገር፣ ትንሽ ስጦታ ሴት ልጅ ከብዙ ነገር ሐሴት እንደሚያስሞላ ብሩክ ምን ያክል ስለ ሴት ልጅ ጥንቅቅ አድርጎ ያውቃል። ማን በጓደኝነትም ሆነ በፍቅርም በሎት ብቻ ማንኛውም አጋጣሚ የሴት ልጅ ፊዚካል ብሩኬን ገራችሁ፣ በቃ አለቀ። ይሄ ምሬን ነው የምነግራችሁ። ወይ ይሄ ያመታል። እጥፍ አላለችም ምትከሻው ስር ወይኔ። ኔ ሀይሚ አላየችሽ አውቄ ነው ሽ ስቀልድ ነው። ኤፋ ማለት ለሀይሚ አጎቷ ነው። እንደሞ በኋላ ሌላ ነገር እንዳትሉኝ ማለት ነው እንደሆነም እንኳን መጡ ጥሩ አደረጉ። ምክንያቱም ኤፋና ብሩኬ እንግዲህ አብረውን ያደጉት ከማራኬ ጋር ሶስቱ በተለይ በጣም አይለያዩም ነበር እንደነገር እንዳየ እንደምታያቸው ማለት ነው። እንዲያውም ማራኬ ከሄሉ ጋር ፍቅረኛ አልነበረ የዛን ሰዓት ራሱ ብሩኬ ሶስቱ ሄሉን እንደ እህቱ ነበር። በቃ የሚታቀፋት የሚያቅፋት ምናምን ነገር በጣም በቃ ደስ ይሉ ነበር በዛን ሰዓት ማለት ነው። ኋላ ነበር፣ ቡራም እንደምታዩት በዛን ሰዓት። አሁን ላይ ራሱ እያንሸራሸራችሁ ነው የድሮ ትውስታቸው ማለት ነው። የልጅነታቸውን ስታዩት አሁን ስታዩቸው፣ አይ ሰው ልጅ ላለውን እግዚአብሔር ምስክር ይሆና። ምንድነው ወረቀትና ፎቶ የያዘውን አይለቅም የሚባል ነገር ምንድነው ሞኝና ምንድነው የያዘውን አይለቅም ይባል ተረታለና። ግርም ይለኛል የድሮ ላይፋቸውን አሁን ላይ እያመጣችሁ ስታደርጉት። አይ ህይወት ግን እኮ እንዲህ ናት። በቃ አላደል ከ2011 የነበረው ዛሬ 2018 እንግዲህ አስቡት። የእኛ ግን የ20 አመት ታሪካችን ማለት ነው። በማዳም ኩሽና ውስጥ ቁጭ ብሎ ወይ ምን እንደምንሰራ አልታወቀ እየቀን ነው አይደለም ቤተሰቦች ትማሩበት ስለምፈልግ ነው። ሁላችንም መንቃት አለብን ችግርን አገራችን ሆነን መጋፈጥ እንዳለብን ከነሱ መማር እንችላለን። እነሱ እኮ ሁሉ ነገር ደልቷቸው ሞልቶላቸው አይደለም እንደዚህ እኛ ጋር ይንሳቁ የሚመጡስ። ሁሉም የራሱ የሆነ ቀዳዳ አለው። ስለዚህ እኛም ደግሞ የራሳችን ቀዳዳ፣ የቤተሰብ ቀዳዳ፣ የዘመድ አዝማዱን ቀዳዳ ሞልተን እንጨርሳለን እያልስ እያንዳንዳችን ጊዜያችንን እያቃጠልን ነው። ሴቶች ማለት ነው። እግዚአብሔርን አንቺ ምንድነሽ እንዳትሉኝ፣ እኔ አንድ የገባሁበት እዳ ስላለ ነው። አሁን በገዛ ጄ እሱን መጨረስ ስለምፈልግ ነው። እሱ ምንድን ነው በገዛጄ ማለት የስንት ወር የለፋሁበትን እቃ ማሰራለሁ ብዬ እራሴ የከፈልኩ፣ ሴትዮዋ ከፍልሻለሁ ብላኝ፣ እኔ አሰርቼ ጨረስኩኝ። ከዛ አልከፈለችኝም። ግዴታ መጨረስ አለብኝ። እሱን ስላሰብኩ ነው። ከዛ በኋላ ግን ለምን ቆሎ በልቼ አልኖርም? እንደው ግደሉኝ። ቀጣይ 2019 አረብ ሀገር ኔና አታገኙኝ። የምሬን ነው ምላችሁ። 2019 ምን ላይ መሰላችሁ ህዳርና ታህሳስ አካባቢ ያልቃል ወረቀቴ ማለት ነው። ከዛ በኋላ ግን እመኑኝ፣ በእህቶቼ ተማምኜ ማለት ነው፣ ሀገሬ ገብቼ ዩቲዩብ ሰራለሁ። ተጨማሪ ስራ ደግሞ ከእህቶቼ ጋር እያወራሁ ሌላ ነገር ሰራለሁ። እንዲሁም ደግሞ ስደት ሀገር ብዙ ልጆች አላቸው እህቶቼ፣ በውስጥ የምታወሩኝ እናንተን ራሱ አገር ለማስገባት እንድትመጡ ያድርገኝ። ምክንያቱም እንዴት መሰላችሁ አሁን አገር ቤት ብዙ ጊዜ ከዚህ ቆይተው የሄዱ ሰዎች በጣም ተስፋ ይቆርጣሉ። እዚህ ላለነው ሰዎች ምንም ተስፋ አይሰጡንም። እንዲህ ነው እንዲህ ነው በቃ ብዙ ያወራሉ። እኔ ግን ያንን አላወራም። ለምን ሰው ጠንክሮ ተቋቁሞ ራሱን መለወጥ አለበት። በቃ አረብ ሀገር መደበቂያ ማድረግ የለብንም። እኔ እንደዛ ነው ማስበው። እኔ ማለት ነውና ብቻ አላቅ ምን እንጃ። አረብ ሀገርን መደበቂያ ባናደረገው በጣም ደስ ይለኛል። በተለይ በተለይ ያልወለዳችሁ ሴቶች ይሄን ምለው ላልወለዳችሁ ሴቶች ነው። የወለዳችሁ ሴቶች ምንም የሚያመልጣችሁ ነገር የለም። ባላችሁ ቢፈታችሁ ምንም ነገር ሌላ ይገኛል። ምክንያቱም ልጃችሁ ወርቃችሁ ነው፣ ለእናንተ ማለት ነው። አንድ ሴት ልጅ ራሷን አይኗን ባይኗ ከተካች ከዛ ውጪ እድሜዋ አለፈ አላለፈ ምንም ችግር የለውም። እና ይህን ልላችሁ የቻልኩበት ምክንያት ፍቅር ለራስ ብቻ ሳይሆን ለሰው የሚያስብ ብሩኬ ያሳየኝ ያሳየኝ ነገር ያየሁት ነገር እንግዲህ ጓደኛ፣ አስቡት የእሱ ታናሽ ነው። እሱ ብሩኬ ታናሽ ነው። ኤፋ ታላቅ ነው። እንደምታዩት ማለት ነው። እንደው የትኛው የትኛው ጓደኛ ወንድ ጓደኛ ነው ለሚስት አበባ ገዝቶ ስጣት በአንተ ስማድ ብሎ ተቀብሎት ሚስቱ ጋር ደውሎ አስመጥቶ አስቡት እንግዲህ በነገራችን ላይ በእነሱ ብዙ ነገር ይባል ነበር፣ ግን እኔ አሁን አሁን እየተረዳ የመጣሁት ማንም የፈለገውን ነገር ቢልም የፈለገ ቢቀኑም በሀይሚ እና በብሩኬ እግዚአብሔር ያጣመረውን ማንም ሰው አይለየውም። የፈለገ ነገር ፈተና ሊበዛ ይችላል። ፈተናውን ግን ችለው ያልፉታል፣ እነሱም ማለት ነው። በተለይ ደግሞ እኔ አዲሱ ቤት ከገቡ በኋላ በጣም ደስ የሚል ሰላም ነው የሚሰማ ያለው ማለት ነው። እውነት ትናንትና አሁን እንትናን እንዴት አፈቅራለሁ ትላለች ምናምን አላችሁ። እነሱ እኮ ተመካክረው ነው የሚሰሩት። አይ ነው ብሩክ ያውቃል እንደምታወጥ እንደዛ እንኳን የውሸት እንኳን ስትናገር ሰምታቸዋል። ጆሮዋ እየጠመለላት ነበር። ብሩክ እንግዲህ ከፍቅሩ ከመውደዱ የተነሳ ማለት ነው ማንም እንዲያይበት አይፈልግም፣ ሲጀመር ቅመሟን ማለት ነው። ሀይሚም እንደዛው ማንም እንዲያይበት አትፈልግም፣ ማንም እንዲናካባት አትፈልግም። እና ፍቅራቸው ተመጣጣኝ መሆኑ በጣም ነው ደስ ያለኝ። እንደዛ ሆኖ ደግሞ ለሌላ ሰው ፍቅር የእሱን ፍቅር አይቶ ታስቦት ጉዳቱን ጥቅሙን ተረድቶ ሌላ ሰው ሰዎችን እንዲፋቀሩ መገፋፋቱ እኔ በጣም አደስ ያለኝ እና እኔ ብሩክ ኒንጃ ሁሉ ጊዜ እንትን ምራቱ ተናግራለች። የሀብ ባለቤት ብሩኬ የትንሽ ትልቅ ነው ጭንቅላቱ፣ ከአቅሙ በላይ ነው የሚያስበው። ይህን ስላችሁ ስድብ እንዳይመስላችሁ፣ አስተሳሰቡ በጣም ልዩ ነው ብላለች። የልደርሱ ቀን እና ካየችው ነገር ነው እንደዛ ልትለች አለችውና በጣም የተገረምኩት እውነቴን ለመናገር እንደምታዩት አበባ ሸክመውት እነሱ ይሳሳማሉ ምናምን ምናምን። ተው በቃ ኔ ናውሩኝ እስኪ ይላል እሱ ማለት ነው። እና ደስ የሚለው ነገር ቅብጥ ቅምጥልጥል የምታረግህ ፍቅራኝ ፍቅራኛለች፣ ብሩግም ምንም አይጸጽትም አይሚ ማለት ነው። አይሚ በጣም ጎበዝ ሴት ናት ምክንያቱም ከምናያቸው ሴቶች ጋር በምንም የምትተናነሰው ነገር የለም። ሁሉን ነገር በተግባር የምታሳይ ሴት ናት። ተግባርን የምትቀበል ሴት ናት። ብሩኬ በተግባር የሚያሳይ ሆነው፣ እሷ ደግሞ ተግባርን የምተገብር ሴት ናት ሃይሚ ማለት ነው። ሰው ብዙዎቻችሁ እንግዲህ እኔ እንጃ ከብሩኬ ብዙ ነገር ትማራላችሁ፣ ከሃይሚ ብዙ ነገር ትማራላችሁ። እና ትናንትና አባ ሸክሞ በጣም ነው እኔ የተገረምኩት። የትኛውም ጓደኛ እንደዛ የሚያደረግ የለም። እና ብቻ ፈጣሪ በያላችሁበት የጠብቃችሁ። ሀይሚና ብሩኬ ለወግ ለማድረግ የምትበቁበት ቀን ናፈቀኝ። ትናንትና ደግሞ የቲክቶክ አዋርድ እስካሁን ቲክቶክ ላይ አላየሁም። ኢንስታግራም ላይ ግን ናታን ያየሁት ዛሬ። እኔ ተጠፍቷል። እኛ ጋ ምን ሰዓት እንደሚመጣ አላቅም እና ዳኒን አይቻለሁ። ሄኖክን አይቻለሁ። ብዙ ሰው አይቻለሁ። ብቻ አዱና ያሸንፏል። እንግዲህ እንኳን ደስ አላችሁ። ሌላው ደግሞ ዶክተር ማን ነበር የሚባለው? ውይ ውይ፣ ስሙን አምጡልኝ። ይሄ ህጻን ቀዶ ጥገና በጣም ደስ የሚለው በቃ ትህትና የተሞላበት እሱ ሲሰጠው ለአብነት ማስተራብነት ለእሱ ሰጠ። ማስተራብነት ደግሞ ይሄ ሰሞኑን የተገለጠው የተገለጠው ተሸፍነ ተሸፍኖ የኖረው ማለት ነው። በጣም በጣም እንጃ ደስ እያሉኝ ያስደማሙኝ ነበር እግዚአብሔር የመቻቸውነት የድሀ ደራሾች ደሀን የሚያበሉ ድሀን የሚያጠጡ እና በጣም ብቻ እንጃ ደስ የሚል ጊዜ ነበረ። ቲክቶክ አዋርድ ላይ ያየ ነው። ሀይሚና ብሩኬን ግን አላየኋቸውም። እኔ ሚኮም እንዲሁ ተፖስቶ ነበር፣ ሚኮንም አላየሁም። እንግዲህ ማየው ይሆናል። ለማንኛውም ልክ እንደ ብሩክ ጽድት ያለ የጓደኝነት ጥግ ይስጣችሁ። ሁላችሁም ቡታጅራዎች ማለት ነው ይመቻችሁ። ሰርጋችሁን እንግዲህ በቅርብ ምን በላይ አድርገን እና ውድ ቤተሰቦቻችንም ለሀይምና ለቡርኬ ያላችሁ ፍቅር በጣም ይለያል። ትናንትና እንኳን ተቃቅፈው ምናምን የመጡትን ቪዲዮ በጣም ወዳችሁታል። በቃ የሌለ በስመ አብ ግን እንዴት ነው? እኔ አልገባኝም። በቃ ማለት ምንም እኮ እንትን የለውም። ግን በጣም በቃ በእነሱ ላይ ሁሉም ነገር ይሄዳል። ጭቅጭቁም ለትርኩም ደስ ይላል። እና በጣም ብዙ ብቻችሁ የምጽፉት ነገር ደስ ደስ የሚል ነገር ነበረ። ብቻ ያው ይሁን ነው፣ ተመስገን ነው እንደዚህ፣ ይችን ቀን ያሳየን አምላክ ተመስገን ነው የሚባለው። ስለ ሁሉም ነገር እግዚአብሔር ይመስገን። እንግዲህ መጪውን ደግሞ አብረን የምናየው ይሆናል። ሂያብና ኤፋም እንግዲህ በስነ በስነ ስርዓት ተስተካከሉ። አንዴ እናቴ ጋ ነው አንዴ ምን ነው አብራችሁ እየኖራችሁ አልነበር እንዴ? ከምንም በላይ ደግሞ አብሮ ኖሮ ከዛ ደግሞ ሴት ጥላ ስትወጣ እኔ ያስጠላኛል። ወንድ እንኳን ቢወጣ ይሻላል። ሴት ጥላ ወጣ ተመልሳ ስትመጣ በጣም የሚደብረኝ። እንደምንም ብላችሁ እንደምን የባላችሁን ጸባይ ማሸነፍ መቻል አለባችሁ። አንዴ ከገባችሁ በኋላ ወደ ኋላ ወደፊት የለም። በመጀመሪያ ከመግባታችሁ በፊት መወሰን ነው፣ በቃ እንዴት ብዬ ኖራለሁ። በቃ የፈለገ ነገር ቢሆን ከዛ እየተጎዳችሁ ሳይሆን በንግግር ባላችሁን ማሸነፍ መቻል ትችላላችሁ። ምክንያቱም አሁን ላይ ጊዜው ሰልጥኗል። ወንዶች በንግግር ያምናሉ። አሁን ላይ ደግሞ ሁሉም ለሚስቶቻቸው ያን ያክል የሚዲያም ተጽዕኖም ስላለ ይሁን ምን ይሁን ሁሉም ታዛዥ ነው። እንደ ድሮ መረገጥ መገጠጥ የለም። እግዚአብሔር የተመሰገነ ይሁን። እንኳን አይደለም ልጅ ራሱ የምትቀጡበት ጊዜ አይደለም አሁን። ስለዚህ ይሁን ተጣላሁ እናቴ ጋ ምናም የሚል ነገር አይጠቅምም። ሂያብና ኤፋ ሰላም ፍጠሩና እንደ ድሮ አብራችሁ የሆናችሁ ፍቅር ፍቅር እየሰራችሁ ቪዲዮዋችሁን ስሩ ማለት ነው። ከሀይሚና ከብሩኬ ከታናነሾቻችሁ ብዙ ነገር ትማራላችሁ ብለን ተስፋ እናደርጋለን። እንግዲህ ቲክቶክ አዋርድ ላይ ማን ማን እንደሄደ ቲክቶክ ላይ እስኪ ዋይፋይ ሲመጣ ዘርዘር ብያ ያለሁ። ይህንን ግን ሰው ቤት አጥር ላይ ተሰቅዬ ይህን ቪዲዮ ለቋለሁ። የምለቀውም ያው የብሩኬ ያደረገው ነገር በጣም ደስ ስላለኝ ነው። የምንኮራበት ወንድማችን ለሰው ልጅ ያለው ያለውን ፍቅር፣ ያለውን ከበሬታ የሚገልጽ ነው። በዚህ ልክ አበባ ተሸክሞ እነሱ ሲሳሳሙ ቆሞ ማየት፣ እነሱ የሆነ ሲያወሩ ሲያዋራቸው መልስ ሳይሰጡት አስቡት። አበባውን ራሱ ገዝቶ እንግዲህ ናፈቀችኝ ብሎ ደውሎለት ማለት ነው። አስባችሁታል ናፍቆት ምን ያክል እንደሆነ እንግዲህ የተረዳው ማለት ነው። ስለዚህ የብሩኬ ጭንቅላትና የሐረብ ሀገር ያሉ እህቶች አስተሳሰብ ፍቅር አንድ አይነት ነው። የምሬ ነው። እውነት የሐረብ ሀገሯ ሴት አሁን ለማንም በምንም ለጠላችሁ ሰው እንኳን ክፋት አጣቅም። እውነቴን ስነግራችሁ በጣም ሩሩ የሆነ ለትንሽ ለትልቁም የምታለቅ ሴት ናት ማለት እንጃ ብዙ ሰው ስላየሁ ነው። ብዙ ብዙ የሰው ደስታ የሚያስደስታቸው የራሳቸውን ደስታ ደብቀው እና እንደዛ ከኔም ጭምር እንደዛ ነው። እኛ የምንኖረው ማለት ነውና፣ እግዚአብሔር ለኛም ብቻ የቅርቡን እንጀራ ያምጣልን፣ አገራችንን ሰላም ያደርግልን። ይች ዓመት ደግሞ በጣም የምንጨነቅበት የምንጠበብበት ነው። ማን እንደሚሾ ማን እንደሚሻር ስለማይታወቅ፣ አገራችንን ሰላም ያደርግልን፣ ቤተሰቦቻችንን በሰላም ያገናኝን፣ ከቁጥር ያጎልብን። ቲክቶክ ላይም አንዳንድ ነገር እያየሁ ነው። ከባድ ነው ብቻ ግን እግዚአብሔር ከእናንተ ጋር ይሁን። ሌላ ምንም እምለው ነገር የለም። ሁሉም ነገር ስደት ስትሆኑ ይከብዳል። ቤተሰብ ማጣት ምን ማለት ሞክሬያለሁ፣ አንድም ቢሆን ሞክሬያለሁ፣ ሞክሬያለሁ ጋይስ። እና ብቻ እግዚአብሔር ልቦና ይስጠን፣ አገራችን ሰላም ያድርገው። ቤተሰቦች እናመሰግናለን ባይ